ሰላም እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የት ነው የምሄደው? እኔም ማለት ነው። አይ አላላችሁ? ዛሬ የሆነ ቦታ ላይ ነው እና ላገኘው ነው ማንንም

እና እንደዛ ስብሀት ከስንት ጊዜ በኋላ ምን ደሳነ ጣ ከእኔ ጋር ዋሉ አደራ። ጭራሽ በቃ ለትንሽ ደቂቃ እንኳን በጣም ነው የምወዳችሁ። በጣም ነው የምትናፍቁኝ። ማንን እንደማገኝ ደሞ እናንተ እንድታዩ እፈልጋለሁ። በዚህ አጋጣሚ ነገራችሁ መሀል ጋር ነው የምሄድ ቢሆን ሰብስክራይብ ማረግ ማድረግ በጣም

እንደ ድሮ አይደለም ማለት ድሮ በጣም ብዙ ቤተሰቦች ሰዎች ነበሩ። አሁን ግን በጣም ሰብስክራይብ አድርጉኝ፣ ቪዲዮውን ሼር አድርጉኝ፣ ላይክ ኮሜንት አንስጥ አራቁ ሀሳብ አስተያየታችሁን የሚሰማችሁ ድጋሚ እኔም በማግኘታችሁ የሚሰማችሁ ነው እያነበኩ ነው ያላችሁ ደስ ብሎኛል። ለእኔ ያላችሁ ፍቅር ስለናፈቅኳችሁ በራሱ በጣም ደስ ያለኝ እና የሆነ የምትሰጥኝ ነገር በጣም ደስ ይላል።

ደስተኛ ነኝ፣ እናንተ በማግኘትቸው እና እንደዛ በማድረግ ተዋሪም ቤተሰብላለው። ባለፈው በሰራሁት ቪዲዮ ላይ ትንሽ ግማሾቻችሁ የተከፋችሁ አላችሁ፣ ለምን ደስ ያላችሁ ግማሾቻችሁ ደግሞ እንትን ቢያንስ ያላችሁ ይሰዎች አላችሁ ላይ

እንግዲህ ቤተሰቦቻችን ባለፈው እንዳልኳችሁ ፀሐይ በጣም ነው የምፈራው እና በቅያስ በቅያስ በቅያስ ያራቆይ አስፋልት ደርሻለሁ። ምን አይነት ሰው ይላካደም። እንግዲህ የምር ፀሐይ በጣም ነው የምፈራው እና ፀሐዩ ደግሞ በጣም አደገኛ ነው እና ቅድም እንዳልኳችሁ ማን ላገኝ እንደሚሄድ ምናምን ይህ ብያችሁ ነበረ። እንሂድ እና እንመልከት እንዴት እንደሚሆን ምን አይነት እንደማገኝ።

ለምን እንደዚህ በጉጉት እንደመሄድ ምናምን ታውቃላችሁ ማለት ነው። እና አሁን ከናንተ ጋር ትንሽ እንመካከር ማለት ኮመንት ላይ ብዙ አይነት ጥያቄዎች እየጠየቃችሁ ነው። እሱን ደግሞ መመለስ አለብኝ መመለስ ያለብኝ። ኦ ማይ ጋድ ደስ የሚል ነገር ሰርጋለሁ ታረዳሩኝ አያምር ማለት ነው እኔ ሰርግ ወዳለሁ። ብቻ ኮመንት ላይ ጥያቄ እየጠየቃችሁ ነው እና

እና የሆኒ እንዴት ናቸው፣ ሪች እንዴት ሆነች፣ ሮቤል እንደዚህ ሆኖ እንደዚያ ሆኖ በጣም ብዙ ጥያቄ የምጠይቁ ነገር አለ። ስለ እነሱ የምትነግሩኝ ነገሮች አሉ። ሰው እኔ አሁን ልነግራቸው የፈለኩት ነገር ማለት ያን ነገር ሳላውቀው ቀርቼ ወይም እንደዚህ ነው እንደዚያ ነው ሳይሆን ሁሉም ነገር አንዳንዴ የማይወራም ነገር አለ አይደለ? ሰው እነሱ ስለእነሱ ደህንነት በጣም የጨነቃችሁት ነው። ለዛም ነው አሁን ላይ ያነሳሁት እና እነሱ በጣም ደህና ናቸው።

እግዚአብሔር ይመስገን እጅግ በጣም ደህና ናቸው። ግን እዚህ ጋር መተው እንደዚህ ነው እንደዚያ ነው ማለት የሚችሉበት ሁኔታ ላይ ስላልሆኑ ነው እንጂ የጤና ችግር ኖሮ ወይም ስላልተነቻች ወይም የሆነ ነገር ሆኖ ምናምን አይደለም። ግን ደግሞ ያው ትንሽ ክፍተት ኖሮ ነው ማግኘውን ሰው እያየሁት ነው። እና ደግሞ በጣም ደስ ይለኛል ማለት ያው አምሮበታል ዛሬ። ብቻ አንድ ልነግራችሁ የምፈልገው ነገር ምንድን ነው፣ እኔ የምታገኙኝ በዚህ ቻናል ብቻ ነው

ማለት በሌላ ቻናል ተገኛችሁ። ምክንያቱም ከዚህ በፊት ልክ እንዳላችሁ የራሳችሁን ዩቱብ ከፈቱ ምናምን ስትሉ ነበር እና ዛሬ እኔ እግዚአብሔር ይመስገን የራሴን ዩቱብ ከፍቻ ያለሁ እና ይህን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሆኑ

አያሱት ቀበጥ ነገር ነው። ባለፈው ቪዲዮ ላይ አይታችሁት ነበረ እና በጣም ስትቆጡኝ ነበር፣ አስካፋሹ ምናምን ምናምን ብላችሁ ልክ እንዳልኳችሁ፣ ይቅርታ ይቅርታ ነገር ነው እና

ግን እዚህ ጋር አንድ ችግር አለ። ምክንያቱም የተወሰነ ቢሆን ነው ያለው እና ስለዚህ ብዙም አልከበደውም ማለት ነው። ስለዚህ ነው ምን ማለት ነው ነው

ግን ደግሞ ብዙ ጊዜ አብረን እንደዚህ እንትን እንላለን እንጫወት ነበር ምናምን። የሆነ ሰው አንተ ስሜት አይ በዛው እና ጊዜ በጣም አንቺ ላይ ስሜት ብቻ አይደለም እሱ ብቻ

አይ። ምን ካልምቴ ጋ ነው ማውራት የቻለችው? ምን ታስ? ዘቨሪ መስለ ነው እኮ የለም እስተኮ ነው የሰወጥክ። አይ ጌታ ኢየሱስ። ለምን እፈትነክ? አይ ይሄ። አሁን ይባረር የሱ ላይ አይልኝ። እሺ ሰላምት እናገር። አይ እግዚአብሔር እንድስብረኝ ለምን ሬና? አሁን አታይድ በቃ አሁን አሸምግልኝ እንንተ አላችሁ እንበቃው ደዳችሁ አላ። አይ ቄና ጥይድ ገ። እናንተ ብቻ አላችሁ ምን እንበጣም ነው ወጣው።